ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው። እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰባቸው ሁልጊዜም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የአተር ክክ የቀይ ወጥ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህን ቪዲዮ እስከ መጨረሻው ድረስ በማየት ያላችሁን ሀሳብ ሀሳይት ኮሜንት ላይ በመጻፍ እስከ መጨረሻው ድረስ አብራችሁ ዘንድ በትህትና እጠይቃለሁ። እዚህ ጋር እንደምትመለከቱት ሽንኩርት በደቃቁ ከተፌ ድስት ላይ ጨምሬያለሁ። ስለዚህ ሽንኩርቱ ውሃውን መጠጥ እስከሚያደርግ ድረስ የተወሰነ እንትን እለዋለሁ አውቁላለዋለሁ። ሽንኩርቱ ውሃው መጠጥ ካደረገልኝ በኋላ ዘይት ነው የምጨምረው። ቆንጆ የሆነ የስጋ ወጥን የሚያስንቅ የአተር ክክ ቀይ ወጣ አሰራር ነው። እንደምትወዱት ምንም ጠረጠር የለውም። ቆንጆና ጣት የሚያስቆረጥም አሰራር ነው። ሽንኩርቱ እንደዚህ ግን እንደምትመለከቱት ውሃውን መጠጥ አድርጎልኛል። አዚ ላይ አሁን ዘይቴን ጨምራለሁ። ስለዚህ በዘይቱ በደንብ አድርጌ አበስለዋለሁኝ ማለት ነው። ዘይቴን ጨመርሁኝ። ዘይቴን እንደዚህ ከጨመርሁኝ በኋላ አበስለዋለሁ በዘይቱ ሽንኩርቱን ለምን ሽንኩርቱ መጨረሻ ላይ ፍጥጥ እንዳይልብኝ በደንብ አድርጌ አበስለዋለሁ። በደንብ ካበሰልሁት በኋላ በርበሬ ነው የምጨምርበት። እንደምትመለከቱት በዚህ መልኩ ሽንኩርቱ በደንብ ሆኖ በስለዋል። ስለዚህ አሁን ምንድን ነው የማደርገው? በርበሬ ነው የምጨምርበት እጅግ በጣም የሚጣፍጥ ቆንጆ የሆነ አሰራር ነው። እንደምትወዱት ምንም ጠረጠር ያለው እዚህ ጋር በርበሬን ጨምር ያለው እኔ እንግዲህ ሁልጊዜ እንደምላችሁ በርበሬ ዝም ብዬ በግምት ነው የምጨምረው። ይበቃዋል ብዬ የገመቱትን ያክል ነው እንጂ ይህልናል ብዬ አላችሁም። በርበሬ የምትወዱ ከሆነ ሞቅ አድርጋችሁ መጨመር ችላላችሁ። በርበሬ ደግሞ የማትወዱ ከሆነ ለሰስ አድርጋችሁ መስራት ትችላላችሁ ማለት ነው። የኔ መጠነኛ ነው። በጣም ሞቅ ያላለ በጣም ያላነሳ አድርጌ ነው የጨመርሁበት። እንደምትመለከቱት በዚህ መልኩ ጨምሬዋለሁ። የፈላሁ አለኝ፣ እሱን ጠብ እያደረግኩኝ ቆንጆ አድርጌ እንትን እለዋለሁ፣ አቁላለዋለሁ በደንብ አድርጌ ካቁላለውኝ በኋላ አታርክችን በደንብ አጥቤ ቀቅዬዋለሁ። የተወሰነውን አስገብቼላችኋለሁ። ስለዚህ እሱ ነው ጨምረው በዚህ መልኩ ተቁላልቷል። ሽንኩርቱን ሙትት ብሏል። ለምንድን ነው ሙሉ ላስገባው ካልኩኝ ቪዲዮ በጣም ስለሚረዝም ለዛ ነው። ቤተሰብ እንደዚህ አድርጌ ካቁላላውኝ በኋላ አተሬ ነው የምጨምረው። እንግዲህ ሽንኩርትም ተጠቅሜያለሁ። ቤተሰብ ግን እኔ እንትናልኩኝ፣ እኔ ሽንኩርቱን ስጨምር ካሜራ እንትናላልሁም፣ አልቀረስኩትም እሁዋ በዚህ መልኩ ትንሽ ትንሽ ጠብ እያደረኩኝ በደንብ አድርጌ አቁላላውትኝ። አሁን እንደዚህ ከተቁላላልኝ በኋላ አተርክኩ ነው የምጨምረው። አተርክካችንን በደንብ አድርጌ አጠቤ አይታችሁት ከሆነ በእርግጥ እናንተን ለማስተማር ፈልጌ ሳይሆን አተርክክና ምስር እንዲሁም ደግሞ ሩዝ በደንብ ካልታጠበ የሆነ ወተት የሚመስል እንትን አለው ውሃው ማለት ነው። እና እኔ ደግሞ እሱን እስከምጨርስ ድረስ በደንብ አድርጌ አጠቢዋለሁ። እንደዚህ አድርጌ በደንብ ካጠብኩትኝ በኋላ በዚህ መልኩ እየቀቀልሁኝ ነው። ሲበስል ደግሞ ተመልሽ ሸመጣለሁ። የትም እንዳተሉ ቤተሰብ እሆ እንደምታዩት ጠረት ብሏል። በደንብ ከመታጠቡ አንፃር አንጻር ያው እንደዚህ ይበስሏል። አሁን ይህንን ካቁላለሁት ከቁሌቴ ላይ ጨምረዋለሁኝ። ቁሌቴ እንደምትመለከቱት የደሮ ወጥ ቁሌት ነው የሚመስለው። ስለዚህ ከሱ ላይ አተር ክቼን ጨምሬያለው እንደዚህ ከጨመርኩም በኋላ እኔ በጣም እንትን እንዲል አልፈልግም፣ ማለቴ ድቅቅ እንዲል በጣም ፍርስርስ እንዲል አልፈልግም። ማተሩ የተወሰነ ፍጥጥ እንዲል እፈልጋለሁ። እንደዚህ ስላቸው አላበሰልኩትም ማለቴ አይደለም፣ ብቻ አላደለ አይደለ እንደ ሽሮ እንዲሆን አልፈልግም። ስለዚህ ቀስ እያደረኩኝ በዚህ መልኩ እየቀላቀልኩት ነው። ከለሩ ራሱ ገና ሳይበላ ብሉኝ ብሉኝ የሚል በእይታ የሚያጠግብ ቆንጆ የሆነ አሰራር ነው እንዴ! ቆንጆ ማናለሽ ራሽን በራስሽ እንደዚህ አድርጊ እንጂ። እና ቤተሰብ በዚህ መልኩ እንትን እያልኩት ነው። አሁን ይሄንን እኳ ትንሽ ትንሹን ጠብ እያደረግኩኝ እሽት ታደርገዋለሁኝ የተወሰነ ለምን ቅድም ብያችኋለሁ፣ በጣም አተሩ እንትን እንዲል አልፈልግም፣ ድቅቅ እንዲል አልፈልግም የተወሰነ ተጠጥ እንዲል ፈልጋለሁ ከእንጀራው ላይ ስለዚህ ሳማስልም ቀስ አድርጌ ነው የማማስለው አሁን በዚህ መልኩ እንትን ብየዋለሁ አብሬ ከበርበሬው ጋራ በደንብ አድርጌ አቁላልቼዋለሁ ያፈላሁት ውሃ አለ እሱን ጨምራለሁ እንደምትመለከቱት ቆንጆ አድርጌ አቁላለቸዋለሁ። አሁን ሆይ እንከልሳለሁ። ውሃችን የፈላ ቢሆን ይመረጣል። ቀዝቃዛ ከምንጨምርበት የፈላ ውሃ ብንጨምርበት አሪፍ ይሆናል። እኔ የፈላ ውሃ ተጠቀምኩትኝ። ሽታው ራሱ ከሩቅ ነው የሚጣራው። ዋው ነው። አሁን እዚህ ላይ ሆይ እንጨምር ያለው በጣምም ሳይቀጠን በጣምም ሳይወፈር መካከለኛ አድርጌ ጨምሬበታለሁ። ይሄ በደንብ ተክተክ ሲል ደግሞ ተመልሸ እመጣለሁ። የትም እንዳትሄዱ ቤተሰብ። ከእናንተ የሚጠበቀው ላይክ አድርጎ ቪዲዮውን እስከመጨረሻው ማየት ብቻ ነው። ስለዚህ ቤተሰብ ቪዲዮውን እስከመጨረሻው ድረስ ለማየት ሞክሩ። በዚህ መልኩ እየተንተከተከ ነው። እውነት ለመናገር የአተር ክክ ወጥ ሳይሆን ደሮ ወጥ ነው የሚመስለው። ቆንጆ የሆነ ወጥ ነው። እንደዚህ በዚህ መልኩ ሰርተን መመገብ እንችላለን። በጣም አልቀጠንም፣ ቀደም ብያችኋለሁ። በጣም ደግሞ እንደዚህ አልወፈረም። ይሄው በዚህ መልኩ በደንብ ሆኖ በስለዋል። ከዚህ ጋር ጨው ጨምሬያለሁ። ጨውን ጨምሬ እንደዚህ ቀላቅለዋለሁ። አሁን እየበሰለ ነው። ይኸው ቤተሰብ በዚህ መልኩ በስሏል። አሁን አወጣዋለሁ። አውጥቼ ሳህን ላይ አደርገዋለሁ። ገና በሽታውን የጠገፉትኝ ከከለሮ ከከለሩ አንስቶ እስከ ሽታው ቆንጆ የሆነ ወጥ ነው። ሳህን ላይ አድርጌ ደግሞ አሳያችኋለሁኝ። የጥት ወጥ በደንብ ተክተክ ሲል እንደዚህ ነው የሚሆነው። ዘይቱ ወደ ላይ ይወጣል ማለት ነው። ይሄንን ይመስላል ቤተሰብ። ሳር ላይ አድርጌ ተመልሻለሁ። ቆንጆ የሆነ የስጋ ወጥን የሚያስንቅ አሰራር ነው። ሁላችሁም የቤታችሁ እንደዚህ በዚህ መልኩ ሰርታችሁ ተመገቡ ማለት እንወዳለን። የዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለሀገራችን ኢትዮጵያ ይድልልን።